በአካባቢው የሚገኙ የመሥሕብ ሀብቶችን ትውልድ ሊያውቃቸው እና ሊዘክራቸው እንደሚገባ የደብረ ማርቆስ ከተማ አስተዳደር ባህልና ቱሪዝም ተጠሪ ጽሕፈት ቤት አሳሰበ። ሚያዝያን በማርቆስ በሚል መሪ ሀሳብ ዓመታዊውን የቅዱስ ማርቆስ ክብረ በዓል ለማስተናገድ እየተሰራ መሆኑን ተጠሪ ጽሕፈት ቤቱ አስታውቋል። ተጨማሪውን የኔን አለሙ በ1872 የነገሱት የጎጃሙ ንጉስ ንጉስ ተክለ ሃይማኖት ከተማዋን ከመንቆረር ወደ ደብረ ማርቆስ ስሟን ቀየሩ። በወቅቱ በንጉሱ የተመሠረተው የቅዱስ ማርቆስ ቤተ ክርስቲያንም ለመጠሪዋ መነሻ ሆኗታል። በየዓመቱ በሚያዝያ 30 የሚከብረው የቅዱስ ማርቆስ የንግስ ባል በርካታ ጎብኚዎችን ወደ ከተማዋ በመሳብ አስተዋጽኦ ሲያደርግ ቆይቷል። በሀገር ውስጥም ሆነ በውጭ የሚኖሩ ጎብኚዎች በየዓመቱ የሚታደሙበትን ዓመታዊ ክብረ ባል በድምቀት ለማክበር ዝግጅት ማድረጉን የ የደብረ ማርቆስ ከተማ አስተዳደር ባህልና ቱሪዝም ተጠሪ ጽህፈት ቤት ኃላፊ ወይዘሮ የውልሰወርቅነ ገልጸዋል። በድምቀት እና ከፍ ባለ ሁኔታ እንዲከበር ኮሚቴ አቋቁሞ ትኩረት ሰጦ ስራ እየተሰራ ነው ያለው የእምነቱ ተከታይም በረከት የሚያገኝበት የአካባቢ ተወላጁን ባህሉን የሚያውቅበት ስለሆነ ይሄን ክብረ በዓል መጦ እንዲያከብር የሚሆንበት ነው። ይሄ ሲሆን የአካባቢው ማህበረሰብ ይሄ ባህል የኔ ነው ብሎ ራሱ ተረክቦ እንዲያስቀጥለው ይፈልጋል። በባህሉ ሃይማኖታዊ ሴትን ከማስጠበቅ ባሻገር ታሪካዊ ቅርሶችን መመልከት ታሪክን መረዳትና የሀገርና ባህልን ወግ ማስቀጠል እውቀትም የሚገኝበት በመሆኑ ሁሉም እንዲሳተፍ ጥሪ አድርገዋል። ከባህላዊ እስከ ሃይማኖታዊ ትውፊቶች የሚተዋወቅበት ነው። እዛ ውስጥ ያለው ይዘት እና ይህንን በደንብ ከፍ አድርጎ ማስተዋወቅ ሙዚየሙን ክፍት አድርጎ ለጎብኚዎች ነገ ከነገ በኋላ ቱሪስት መዳረሻ ማድረግ ጥናትና ምርምር የሚደረግበት ማድረግ ይሄ ይህን ማድረግ እና እነዚህን ስራዎች የሚሰራበት ነው የሚሆነው። የቅዱስ ማርቆስ በዓል ከሚያዝያ 27 ጀምሮ በተለያዩ ዝግጅቶች መከበር ይጀምራል። ሚያዝያ ሰላሳ የቅዱስ ማርቆስ ዓመታዊ ንግስ የሚከብርበትና ከሃይማኖታዊ ዝግጅቶችም የሚቀርቡበት እለት ነው። የከተማዋ ማህበረሰብም በዓሉን ለማክበር ለሚመጡ እንግዶች በኢትዮጵያዊ ጨዋነት ተቀብሎ ማስተናገድ እንደሚገባ መልእክት አስተላልፈዋል። ከተማ አስተዳደሩም የራሱን ድርሻ ወስዶ ሌላውም ባለ ድርሻ አካል የራሱን ድርሻ ወስዶ ይህን ክብረ በዓል ከፍ ባለ ሁኔታ እንዲከበር ወደፊትም ቀጣይነት እንዲኖረው እንዲናፈቅ ማድረግ ዚህ የሁሉም ኃላፊነት ስለሆነ ይህንን ከተማ አስተዳደሩም የራሱን መውሰድ፣ ቤተ ክርስቲያን የወጣቶችም ህብረት ይህንን አስተባብሮ በደመቀ ሁኔታና በሰላም እንዲከበር የሰላሙ ባለቤት ደግሞ ራሱ ህብረተሰቡ ነው። ህብረተሰቡ ስለሆነ የራሱን ባህል እሴት ለማስተዋወቅ ራሱ ጠባቂ ዘብ መሆን መቻል አለበት። በዓሉን ለመታደም ለሚመጡ እንግዶችም በቂ ቦታ ተዘጋጅቷል።